ከዛ አባይ ተሻግሮ አለ ሙሉ ጎጃምን ማለት ነው። ከዛ ግማሽ ወሎ ነው። ሰኞ ነው። መረጃ ይዤ ላችሁ ነው የመጣው። እንግዲህ ሰሞኑን በእነ እስክንድር እና በፋኖ መካከል የተፈጠረው ችግር የሚታወቅ ነው። ስለዚህ በእነ እስክንድር በኩል የተለያየ መግለጫ፣ የተለያየ አስተሳሰብ፣ አንድ ሰው ሶስት አራት አይነት ሲናገር ታይተዋል። ከነዚህ ደግሞ እስኪ የእስክንድር ጋዜጠኛ የሆነው ሀብታሙ አያሌው እና ደረጀ ያደረጉትን ቃለ መልስ አንድ ሁለት ልበላችሁ ማለት ነው። በምክንያታዊነት ሀብታሙ አያ እና ደረጀ ያቀረቡት ሀብታሙ ምንድን ነው ያለው? ሳልሳዊ ባአዴን ጎጃም ላይ ብሎ ነው የተናገረው ማለት ነው። ጎጃም ላይ ሳልሳዊ ባአዴን ብሎ ነው እንግዲህ የጎጃምን ህዝብ ነው ሀብታሙ። የጎጃምን ህዝብ ሳልሳዊ ባአዴን ብሏል። ሳልሳዊ ባአዴኖች የአማራን ህዝብ ወደ ጭቆና ለማስገባት ወታደር እንዳያስቀጥል? ም ብለው ነው እንግዲህ ሲጠሩት። ሀብታሙ የጎጃም ስፔሲፊካሊ የጎንደር ህዝብ ሆይ እያለ ነው ያወራው። የጎንደር ህዝብን ከጎጃም ጋር ለማቃቀር ነው የተናገረው ሀብታሙ ራሱ ሀብታሙ። ይህም ደግሞ ምንድ ነው ይህን ደግሞ ሲጠራው ደግሞ ከፍያለው የተገደለበት ምክንያት ብሎ ያለው ለሽምግልና ጠርቶ ነው። ለሽምግልና ጠርቶ ምን ያሉት እዚህ ጋር ደረጀም ደግሞ ሙሉ ጎጃምን ወሎን ሲቆጣጠር ነበር የተቆጣጠረ ነው ነው ያለው። ስለ ከፍያለው ሲወራ ደረጀም ሀብታሙ ሳልሰዊ ሳልሳሉ ብላዲ ባዴኖች ብሎ የጎንደር ነው የጎጃምን ህዝብ ለማጫረስ የጎጃምን ህዝብ ላይ ወረደበት። ሌላው ለሽምግልና ብለው ጠርተውት ይላል ደረጀ፣ ደግሞ እንደዚህ ነው ሙታሙ ያለውን ነው። ሙሉ ጎጃምን፣ ግማሽ ወሎን፣ ሙሉ ጎንደርን ምን እንደዚህ እንትን ሲል የነበረና አርበኛ እያለ ነው ሲታገል የነበረበትን ነው። ሙሉ ጎንደርን አለ አባይ ተሻግሮ አለ ሙሉ ጎጃምን ማለት ነው። ከዛ ግማሽ ወሎን አለ ማለት ነው። ገባችኋል? ይህን ያህል አጋኖታል ደረጀ ማለት ነው። ሌላው ደግሞ ምንድን ነው ጎጃም ጀምሮ ምሽግ የሰበረ ይል ደረጀ ከሀብታሙ ጋር ባደረገው እንትን በህዋት ጊዜ ነው እንግዲህ፣ በህዋት ጊዜ ሙሉ ጎጃምን ምሽግ ሰብሮ የት ሄደ? ሙሉ ጎንደርን ምሽ ሙሉ ጎጃምን ምሽግ ሰበረ፣ ሙሉ ጎንደርን ምሽግ ሰበረ፣ ሙሉ ወረ ወሎን ምሽግ ሰብሮ ጠላትን ከተከዜ አሻግሮ ተመለሰ ነው የሚለው። ይሄ እኔ አይደለም የሚያሉት ደረጀ ከሀብታሙ ጋር ያደረገው ንግግር ነው። ስለዚህ ህዋት ጉጉ አይደለም። ጎጃም ደብረ ታቦር ገብቷል እንዴ? ጎጃም እኮ ደብረ ታቦር እኮ ዝም ብለው ገብተው ፎቶ ለፎቶ የህዋት ፕሮፓጋንዳ እንግዲህ ይገባሉ። ፎቶ ተነስተው ሽብር ለመፍጠር የሚያደርጉት ነው እንጂ ህዋት እኮ ደብረ ታቦር አልገባም። አይደለም ጎጃም ከደብረ ታቦር እንግዲህ ከድብረት አቦር እንግዲህ ለመምጣት ምንድን ነው ድብረት አቦርን አልፎ ወረታን አልፎ አሙሲትን አልፎ ዘንዘልማን አልፎ ነው ባህር ዳር የሚገቡ። ገባ ዘንዘልማን አልፎ ነው ጎጃም የሚባለው አባይ አባይ አባይን ተሻግሮ ነው ጎጃም የሚባለው ማለት። ስለዚህ አባይን ተሻግሮ ጎጃም ካለ ህዋት የት ላይ ነው ነውስ የት ነው ነውስ? ከህዋት በፊት ከልዩ ኃይል ጋር ምናምን ወይም ከአድማ ብተና ጋር እንትን ገጥሞ ነበር እንዴ? ከፍ ያሉ ስለዚህ ይህ ውሸት የውሸት ፕሮፓጋንዳ ማለት ነው። የውሸት ፕሮፖጋንዳ የአማራን ህዝብ በጣም ቁጭት ውስጥ ለማስገባት የአማራን ህዝብ ጸጠቱ ለማስገባት የአማራ ህዝብ ፋኖ ላይ እንዲነሳ ለማድረግ የአማራ ህዝብ ከፋኖ ለመነጠል